አሰላም አሌይኩም ራህማቱላሂ ወበረካቱ ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ ውድ አገሬ ልጆች በያላችሁበት አላህ ይጠብቃችሁ። ሙስሊም ክርስቲያን ወገኖቼ እንዲሁም ሀገራችንን ኢቶን ሰላማን ምልስ ያደርግልን። አንድነትን፣ ሰላምን፣ ፍቅርን መተሳሰብን ይስጠን እያልኩኝ ዛሬም ኤር ነው። እንግዲህ ዛሬ ሁለተኛ ቀን ነው። ኤድ ሙባረክ ብያለሁ። እንደው ከአጋጣሚ ሄቶቼ ኩል አመንቱን ብልካሄድ አላህ ስብሐነ ወተዓላ በሀገራችን ላይ የምንጾም ኤድን የምናከብር እንደው በየሰው ቤት ሳይሆን አላህ እየርዘቃችንን ሰፊ አድርጎ አይሻችንን አላህ ያሳምርልን። እናት ለልጆቿ ቤት ውስጥ አዘጋጅታ ማሳለፍ ነው የሚገባት፣ ኤድን አመት ባል ሲመጣ እንጂ በስደት ላይ ሆነን ነገ ዛሬ የምንደው ያ ረቢ አይሻችንን አላህ ያሳምርልን እህት ወንድሞቼ። ዛሬ ደግሞ ሱመያ ሱመያ የኛ ጀግና የኛ ነገስት የኛ ቆንጆ ሀቢብቲ እና ልጆችህን ማየት ትችላለህ። ልጆችም አባቴ ሳ በተለይ ትልቋ ልጅ ትጠይቀኛለች በጣም እየናፈቀች ነውና ልጆችን አሳያሃለሁ አዲስ አበባ ነች ብለዋለች። በነገራችን ላይ አንዴ የጎንደረኛ አዲስ አበባ ነኝ እያለች ሰኢድን በጣም እያሰቃየችው ነው ማለት ነው። ሱመያ በልጆቹ ያው የወለደ ሰው መቼም ቆርጦ አይቆርጥም እንጂ ግዴታ ነው። ወላሂ ልጅ የራሱ የስሙ መጠሪያ ስለሆነ ልጆች፣ በልጆች ማንም አይደራደርም። እናትም አባትም ለልጆቹ ህይወትን ሁሉ ያሳልፋል ማለት ነው። እና ሰኢድ ልጆቹን አይተውም ማለት ነው። ይህንን ደሞ ስመየው ወልደሻል፣ ሁለት ልጆች አላህ ሰጥተውሻል ከሱ ምንም ብትለያዩ ምንም ርቃችሁ ብትኖሩ አባቴን ማለታቸው አይቀርም፣ እናቴን ማለታቸው አይቀርም። ስለዚህ ቢልቢል አላህ ስብሃነሁ ወተዓላ ቢስተካከልላችሁ ሁለታችሁም አብራችሁ መሆን ነው እንጂ የሚገባቸው ልጆቻችሁን ማራቅ እናንተን ማለት በቃ፣ ምን ዘንባቸው እነሱ ምን ሄድ አለባቸው። ወላሂ እናትና አባት ተለያይቶ እስኪ እናንተ በእናንተ ላይ አስቡት። አንድ እናትን ተለያይታችሁ የምትኖሩበትና የምታደርጉት አንዴ ነው አንዴ አይደለም። ያስር ቢሆን እናትና አባት ጋር ነው የሚፈልጉት ልጆች ማለት ነው። ያስር ቢከፋችሁም፣ እኔ እናቴ ትል ነበር፣ አላህ ለጀነት ይበላት። ምኖረው ለእናንተ ነው፣ ኑሮ ሁሉ ለእናንተ ነው፣ መልኩ፣ መልኬ ሁሉ ነገር የእናንተ ናቸው ትል ነበር እናቴ ማለት ነው። ወላሂ እናቴ በጣም ቆንጆ ነበረች፣ በጣም ወይ ለማሻላ ባረከላ፣ በጣም ምታምር ቆንጆዬ ነበረች እና ያው እኛ ስትወልድ ብስቆልቆል ስትል ማሊሽ ትላለች። መልኬም ሁለ ነገሬም እናንተ ናቸው፣ ምኖረው ለእናንተ ነው። እኔ ምንም አይመስል ኖር ያለ ህይወቴም በጊዜ አግጨበታለሁ እና በጠቋቁርን በበሳቆልም ለእናንተ ነው የምኖረው። እናንተ ብቻ ኑሮልኝ ሰቃችሁ ግቡ ትፏይባችሁ ትላለች ማለት ነው እና እውነት እናትና አባት ለእኛ ያላቸው ወልዳቸው ቅመሱት ነው። እኔም እየኖርኩት ነው ያንን ነገር ማለት ነው። በልጅ መሰቃየት ከባድ ነው እና እስኪ ስማት ሱመያ ሰባ ባባ ወይኑ ባባ ትለኛለች፣ ማለት ባባ ይመጣል እያልኳት ነው። ራሱ ሳስበው ጥሩ እየሰራውኝ አይደለም። አባቴ አለ እያለች አፍ እየፈታች ነው። ስለዚህ ለልጆችም ለእኔም ሳስበው ገና ስላገባ ብዬ ለምን ልጆች ልጎዳለሁ በሚል ስለዚህ መቶ ልጆችን ናና ልጆችን ና እናገናኝ አፍ ስለፈታቸውን ማለት ነው። እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበረ ማለት ነው። ስለዚህ እኔ ሰኢድ እኔ ያው ፈቅጃለሁ፣ ና እንገናኝ፣ አዲስ አበባ ነው ያለሁት ፈቅጃለሁ ብያለው፣ ልጆችን ላሳይቅ ብያለው። እኔም አንድ ነገር ጠፍቶበት ነው እያልኩ ነው። ስለዚህ ናና ልጆችን ላሳይቅ እና እንደሰማችሁት፣ እኔ ጎንደር ነው ብላው ነበር ባለፈው። እኔ ጎንደር ነኝ ብላው አሁን ደግሞ አዲስ አበባ። ሱመያ ነኝ፣ ሀራም አለኝ፣ ወላሂ ሀራም። ከጎንደር መልሶ አዲስ አበባ ሊመጣ፣ ማሊሽ ባታጃክ ነው ማለት ነው። ያው የሰራው ስራ ትክክል ነው ብዬ አይደለም፤ ይሄ ነገር አስተማሪ ነገር ነው። እና ሱመያ ማለሽ፣ ልጆችሽንም ከአንድ ቦታ አንድ ቦታ አታርጊ የልጆችሽ አባት ነው። ልጆች ደግሞ እነሱ ማየት በቃ ግዴታው ነው። ልጆቹን መሰረታዊ ወጫቸውን መስጠት መጠየቅ፣ ተተስማማችሁ ተስማምታችሁ የታችሁበት ብትቀጥሉ ልጆቻችሁን ብታሳድጉ በጣም ደስ ይላል። የሰው ልጅም አይጋጭልም ማለት ነው። ግን ካልሆነ ግዴታ ነው። የእናትህንም የአባትንም ያባትን ፍቅር አጌተው ያው አብሮ እንደመኖር ባይሆንም ልጆች የእናት አባትን ፍቅር ይፈልጋሉ። እሱም የትምህርት ቤት ቀለባቸውን ሁሉን ነገር ማሟላት አለበት። ልጆችሽን የራስሽ ጉዳይ ብሎ መተ የለበትም። ይሄ ግዴታው ነው። ተቆራጭ ማድረግ አለበት ደግሞም አባት ጋር ተሚያርጉ እናት ጋር ማደግ በጣም ትልቅ ነገር ነው። እናት ያው አንቺ ሌላ ህይወት ልታገቢ ትችያለሽ። እንደዚሁ ሆነሽ አትቀሪም። ታልተስማማችሁ ከሰኢድ ጋር ማለት ነው ከሰኢድ ጋር ታልተስማማቸው ሌላ ባል ታገቢያለች። ግን እዚያም ሆኖ ልጆችሽ ማን እንዳባታቸው ማን እንዳባታቸው ያኛው የሚመጣው አዲሱ ባልሽ ለልጆችሽ እንደ አባት ሆኖ በደንብ ላይ ይከባከባቸው ላይ ይችላል። ይህንም ማወቅ አለብሽ። እና ሱመያ አባታቸው ጋር አቀራርቢያቸው ብቻ በመሀከላቸው ያለውን ነገር ሁሉ አላህ ያስተካክለው። ሀዩም እየዛተችብሽ ነው። ሰኢድን እኮ አለ ባለፈው እየሰማሁት ነበር። ጎንደር መቷል እኮ አለ። ሌላው ቅርቶ ቢንቢ እንዳትነክሰው እኮ አለ። አንቺ ልትወጥ ኧረ ወይኔ እያለችሽ ነበር ማለት ነው። አንቺም ያው የልጆች አባት ነው። ተልጆች ልጆች እየጠየቁ ነው ብላለች። ልጆቹን አገናኙ ማለት ነው። ልጆቹ ጋር መገናኘት አለበት። መጠያየቅ አለባችሁ። መነጋገር ነው የሰው ልጅ ህመሙን የደበቀ በሽታውን የደበቀ ምን አይነት አይገኝለትም ይባላል፣ አደለም? ሁሉም ነገር በምክክር ነው የሚሆነው። በቃ አንድ ሰው እፈልጋለሁ፣ እፈልጋለሁ፣ አልፈልግም፣ አልፈልግም፣ በቃ ኸላስ አለ፣ አደለም? ምንም አስገድዶ ነገር የሚኖር ነገር የለም። አይ ጥፋተኛ እኔ፣ ተጥፋቴ ታርሜ እመለሳለሁ፣ ለቤቴ እኖራለሁ፣ ለጎጄ እኖራለሁ፣ እሺ የሚል ከሆነ አሁን ሙሽኪል ነው። የሰው ልጅ የማያጠፋ የለም። ጥፋት ይኖራል። ብዙ ነገር ጥፋት አለ። ከጥፋታችሁ ተራርማችሁ ልጆቻችሁን ማሳደግ አለብሽ ይላለሁ። ሱመያ አንድ ነገር ቢሆን አው ይቆጭሻል። አንድ ነገር ቢሆን የልጆችሽ አባት ልጆችሽ ምንም በህይወት እያሉ አባት አባት ነው፣ ያስር ቢሆንላቸው የስማቸው መጠሪያ ስለሆነ አባቴን እንዲህ አርገሽ አባቴን እንዲሰርተሽ መወቀሰሽ አይቀርም እና አሁንም እናንተን ፍለጋ በቃ የእርሜ ልክ የራስ ቁስለት ነው የሚሆነው ማለት ነው። ወላሂ አንድ ነገር ቢሆን ለአንቺ ቀላል ሊሆን ይችላል፣ ግን ለልጆቹ ለወለዳቸው ልጆች በጣም ከባድ ነው የሚሆነው። በጣም ባደጉ ሰዓት ቁጥር አባታችን እንደዝኩ ነው አባታችን በቃ የተዋለደ ሰው ርቁ አይራራቅም ቤተሰብ ነው። ያኔ ቤተሰብ ናቸው። ሰኢድ ጋር ወልደሻል ከቤተሰቦችሽ ጋር ዘመር ነው ሁሉ ነገር ልጅ ባይኖራቸው ወላ ባህርሽበት አይመስሉም። አንችም እንደዛው በቃ ተለያያቸው ተለያያቸው። የት እንዳለች አላቅም፣ ግን አሁን ከአዲስ አበባ ጎንደር ከዛ እዚህ የሚሮጠው ልጆቹ ስላሉ ነው በቃ ልጆቹ። ይህንን ታውቃላችሁ አይደለም አንድ ሰው ከተለያየ ምንም ነገር ልጅ ከሌለ ወላ አተገናኙም ይሄ ማዕሩፍ ነው። በእድራሻውም ትፈላለጉም ያው ቅርብ ከሆናችሁ ሰላም ልትባባሉ ተችላላችሁ። አታያያችሁ ግን ሆን ብሎ ያሰው ንም አንችም አትፈልጊውም እሱም አትፈልጊም። በቃ አንችም ህይወትሽን ትኖር ያለች የራስሽ ህይወት ግን ልጆች ካላችሁ ልጆችሽ የሚጠሩት በሱ ስም ነው። ሁሉ ነገር በቃ ኃላፊነት አለበት መስሩፍ ይሰጣል። ሁሉ ነገር ለምን አባትነት ግብዴታው ስላለ ማለት ነውና አላህ ተክፉ ነገር ይጠብቃችሁ፣ ያስማማችሁ ነው ምለውኔ። አላህዬ በያላችሁበት አለም ዳርቻ አገራችንን ሰላም አድርጎ በሰላም በደስታ የምንኖር ያድርገን። እኛንም አላህ ይጠብቀን፣ አገራችንን ሰላም ያድርግልን። ሰላም ይሁን ዋናው ሀገራችን ሰላም ይሆን። ወላ ለሀገራችን ሰላም ዱዓ አድርጎ ሁላችንም ዱዓ እንዳረግ ውድ ሀገሬ ልጆች። ያው ሌላ ምን ይደረጋል? ተድ ውጭ ምንም እሱ ነው ያለን። አላህዬ እሱ ይጠብቀን። በቃችሁ ይበለን። አገርን ሰላም ሆኖ በሰላም እንገባ አላህ ያድርገን። እውነት ለመናገር አገር ሰላም ከሌለ ከባድ፣ እመኑ ይከባድ። የምታየው ምን የምናየው ነገር የምናየው ነገር በሚዲያም ላይ በምንም ላይ ለሴቶች ያላቸው ነገር አሁን ባለፈው ብርቱካን ነች የምትባል ኤቢኤስ ላይ አቅርበዋት ማለት ነው። እንደገና ፊልም ነው ምንድን ነው የሚሉት ነገር ያወዛግባል። በቃ ቢስሚላሂ ረህማን ራሂም። የሰው ልጅ ይሄን ያህል ማንን ነው የሚታመነው? በሚዲያ ላይ እየመጡ አሁን ኤቢኤስ ላይ ብዙ የሚያግዙ ሰዎች አሉ። እነዚንም ድራማ እየተሰራ ነው። ብቻ ይች ዱንያ በጣም ከባድ ነው። ወላ ላዚም የሰው ልጅ ከባድ ሁነናል እና ሀገራችንን ሰላም ያደርግልን እንተዛዘን በቃ ህዝነት የሚባል ነገር ረህማ ህዝነት፣ የሰው ልጅ በመሆናችን ብቻ የምንዋደድ ያደርገን። በብሄር ሳይሆን፣ በሀብት ሳይሆን፣ በመልክ ሳይሆን፣ ሰው በመሆናችን ብቻ የሰው ልጅ ሰው ፍጡር ነው አይደል? አላህ በጥበቡ በረህመቱን የሰራን የሰው ልጅ ራሱን ጠፍጥፎ ጭቃ አብኩቶ አይሰራም። ቀዩንም፣ ጥቁሩንም፣ አጭሩንም፣ ረዥሙንም የሚሄልቀው አላህ ነው ግን ስነ መግባራችን ያማረ ይሁን። አመለካከታችን አስተሳሰባችን፣ የሰው ልጅ የሚለካው በአስተሳሰቡ ነው፣ በአመለካከቱ ነው። ገባችሁ አይደለም? አንዳንድ ሰው ምከረው ምከረው አልገባ ካለው መከራ ይምከራ ይባላል። አንድ ሰው ሰው ስህተት ላይ ሲወድቅ ሰው ይመክራል። ያንን ምክር ቁጭ ብሎ ሲያገናዝብ አው እኔ ያለሁበት ነገር ስህተት ላይ ነበሩ፣ እንደዚህ ነኝ ብሎ በቃ ሁልጊዜ ጥላቻ፣ ሁልጊዜ ዘረኝነት፣ ሁልጊዜ መከራ። ምንድን ነው የሚያርመን? ጠይቅ አሁን ይመከራሉ፣ አሁን ይታሰራል። አሁን የሰው ልጅ ጠይ ምንድን ነው ሀላችን? ወላሂ አላህ ልቦን አይስጠን። ያለፈ ነገር አይመለስም፣ የተሰበረ አይመለስም። ያለፈውን ታሪክ ረስቶ ወደ አዲስ ነው እንጂ አሁን እንደገና የሚመላለሱት ሆነ የድሮን ታሪክ እያነሱ። አሁንም ደግሞ ትውልዱ እያየ ነው አደለ? ትውልድ እያየ ነው። ወላሂ ደግሞ እነሱም እርሜ ልኩ በቃ ይሄ አይለቅም፣ እየተረማመደ የሚሄድ ነው እንጂ ታልተ ተዋተው ፍቅር ከለለ አንድነት ከለለ ሙስሊም ክርስቲያን ተዋዱ በአንድ በሀገራችን ታልኖረም አሁን አማራም እየተጨቆነ ከሆነ ዛሬ ትውልድ የሚያርጉት ልጆች እያዩ ነገ ደግሞ ይነዛል። በእድሜ ልኩ አያልቅም ማለት ነው። ስለዚህ አንድነትን፣ ሰላምን የወፍቀን ልጆቻችንን በሰላም በጥሩ ስለመክባር ሰው እንዲወዱ እንዲያግዙ፣ እንዳነሱ እንዳበሉ እያደረግን መምከር ነው እንጂ በመጥፎ በጥላቻ ምናምን አገራት ኖርም። አገራችንን አላህ ፈጥሮናል። አማራ፣ ኦሮሞ፣ ትግሬ፣ ውራጌ ብዙ ብሔር ብሔረሰቦች አድርጎ ህልቆናል። እሱ በጥበቡ የሚረዝቀን እሱ ነው። እኛ ደግሞ አይምሮ ሰጥቶና ለምናገናዝብበት፣ አልሐምድሊላህ እብድ አይደለንም ማለት ነው። እብድዎቹ እኳ ብዙ ነገር ሲያጠፉ አይጠየቃቸውም። ለምን አይምሯቸውን በቃ ስተዋለ ግን አይምሮ የሚያገናዝብ ሰው አመለካከቱ መልካም የሆነ ሰው እያወቀ የሚያጠፋ ሰው ቅጣቱ ከባድ ነው እና አላህ ከእንደዚያ አይነት ነገር አውቀውት የሚያጠፉ ወገኖች አያድርገን። ለወገኖች ይልቅስ መንገድ ላይ ድንጋይ ካለ እሾክ ካለ እንዳይወጋቸው ለህዝቡ የሚያዝን የምንተዛዝን አላህ ያድርገን። ለራሳችን ብቻ እኔ ልባስ እኔ ልብላውን እኔ ልጠጣው ከማለት ውጭ ይሄ ወንድሜን ቅልፋት ቢመታ ይወርቃል ላንሳው፣ ተመንገር ላይ እህቴን እሾክ እንዳይወጋት እስኪ ላንሳው። ከማን ነው የምትፈልጉት? አጅሩን ካላህ ብቻ ነው። ኸይር ስራ በሰራችሁ ቁጥር የሚጽፍላችሁ አላህ ነው ሰው አይደለም። እና የሰው ልጅ ለሰው ምንም ብታረጉለት ሰው ሰው ነው። ግን ኸይር ስራችን በአንዱ ላይ ነው እስካለን ድረስ አላህ ነው ላይ ከሸራ አድርጉት።